አርሰናል አርሰናልና ባርሴሎና ለሞንትፒለር የሚጫወተውን የ15 ዓመቱ ታዳጊ ላይ አይናቸውን ጥለዋል። አጥቂው ላኔስ ማግናን ፓቬ በፈረንሳይ እግር ኳስ ላይ ትልቅ ተጽዕኖ እያሳደረ ያለ ታዳጊ ነው። ገና በ15 ዓመቱ ሜግናን ፓቬ ወደፊት ውጤታማ መሆኑን አስመስክሯል። እናም የወደፊት እጣፈንታው በጣም ተስፋ ሰጪ ነው ተብሏል። እንደ ባርሴሎና እና አርሰናል ያሉ የአውሮፓ ታላላቅ ክለቦች እርሱን መመልከታቸው ብዙም አያስደንቅም። 15 ጎሎች እና 12 አሲስቶች ባለፈው የውድድር ዘመን ከ17 ዓመት በታች ቡድን ባደረጋቸው 24 ግጥሚያዎች ላይ ያስመዘገባቸው ናቸው። በዘንድሮ ውድድር ዘመንም ከ19 ዓመት በታች ቡድን ጋር እየተጫወተ ይገኛል። የፈረንሳይ ከ16 ዓመት በታች ብሔራዊ ቡድን ካፒቴን ሲሆን 1 ሜትር ከ77 ሴንቲሜትር ቁመት ርዝመት ያለው ተጫዋቹ በሞንት ፒየለር አዲሱን የተጫዋች ትውልድ ያቀፈ ነው ተብሏል። አሁን ላይ በተለይ አርሰናል እና ባርሴሎና በቅርበት እየተከታተሉት ይገኛሉ። ሞንት ፒየለር ኮከብ ተጫዋቹ ለመጠበቅ እየሞከረ እንደሆነ ታውቋል። እንደ ዘገባዎች ከሆነ ክለቡ 16 ዓመት እንደሞላው የሶስት ዓመት ፕሮፌሽናል ኮንትራት ለመስጠት አቅዷል ተብሏል። የባየር ሙኒኮ አጥቂ ሀሪኬን በሚቀጥለው ክረምት ክለቡን የሚለቅ ከሆነ ወደ ባርሴሎና የሚያደርገው ዝውውር እንደሚጠናቀቅ ተዘግቧል። ሀሪኬን ከቶተና ሞትስፐር ጋር ባደረገው ቆይታ ከዓለም የፕሪምየር ሊግ አጥቂዎች አንዱ በመሆን ስሙን ከፍ ማድረግ ችሏል። አሁንም በባየርሙኒክ ሙኒክ ቤት ሪከርድ የሰበረበት ጊዜ የበለጠ ያሳደገው እና የ32 ዓመቱ ተጫዋች ብቃቱን ይበልጥ ያጎላበት ነው። እንደ አውሮፓውያኑ የዘመን አቆጣጠር በ2023 ክረምት ወደ ባየር ሙኒክ ሲዘዋወር ኬን በኮንትራቱ ውስጥ ተከታታይ የመልቀቂያ አንቀጾች መኖራቸው ተነግሯል። ይህም ለመልቀቅ ከመረጠ 65 ሚሊዮን ሚሊዮን ፓውንድ የውል ማፍረሻ በገበያ ላይ የሚውልበትን ጨምሮ በ2026 ክረምት የሚል ነው። እንዲህ አይነቱ ነገር ኬን ለበርካታ የዓለም ታላላቅ ቡድኖች ተጨባጭ ላማ ያደርገዋል። ፍላጎታቸውን በመገንዘብ ኬን ወደ ካምፕኑ ለማዛወር እያሰበ እንደሆነና ተወካዮቹ ከተለያዩ የዓለም ክለቦች ጋር ከላሊጎ ቡድን ጋር ግንኙነት ፈጥረዋል ተብሏል። በሚቀጥለው ክረምት ለባርሴሎና የ65 ሚሊዮን ዩሮ የውል ማፍረሻ ዋጋ ይኖረዋል ተብሎ ይጠበቃል። የላሊጎ ቡድን የፋይናንስ ጉዳዮቻቸውን ለመፍታት አንዳንድ አስደናቂ ስራዎችን ሰርተዋል። እናም ወደ ካምፕኑ በቅርቡ መመለሳቸው የባንክ ሚዛናቸውን የበለጠ ያሳ ያሳድጋል፣ ይሁን እንጂ ለኬን የሚደረገው ስምምነት ገንዘቡን እንደማቅረብ ቀላልም አይደለም ተብሏል። እንግሊዛዊ ተጫዋች በጃንዋሪ ውስጥ ለመልቀቅ ያለውን ፍላጎት ለባየር ሙኒክ በይፋ ማሳወቅ ይጠበቅበታል። ኬን በቅርብ ቀናት ውስጥ ባየር ሙኒክ የመልቀቅ ሀሳቡን ማቃለል ብቻ ሳይሆን በአሊያንዝ አሬና አዲስ ኮንትራት ለመፈረምን በር ከፍቷል። ይህ በተባለው ጊዜ ኬን ችሎታውን ወደ ሌላ ቦታ ለመውሰድ ከመረጠ ባርሴሎና ለፊርማው እውነተኛ ውድድር ውስጥ ይገኛል። የቀድሞ አለቆቹ ተተናሞት ስፐር ከሳውዲ አረቢያ የሚመጡ ቡድኖች ጋር እድላቸውን እንደሚሞክሩም ይጠበቃል። ነገር ግን ኬን በይ ገፋ ወደ ገበያው ከገባ ብዙ ታዋቂ ወገኖች በፍጥነት ፈላጊ ሆነው ሊወጡ ይችላሉ ተብሏል። ኦስማን ደምቤሌ ወደ ጨዋታ ይመለሳል። የዘንድሮ የባል ኦንዶር አሸናፊ ኦስማን ደምቤሌ ዛሬ ከቡድኑ ጋር ወደ ሙሉ ልምምድ ሲመለስ ነገ ፓሪሽን ጀርሜን ከባየር ሙኒክ ጋር በሚያደርገው የቻምፒየንስ ሊጉ ጨዋታ በዋዜማው ተጫዋቹ ለጨዋታው ብቁ መሆኑ ታውቋል። የ28 ዓመቱ ፈረንሳይ የፊት መስመር ተጫዋች ኦስማን ደምቤሌ በቀዳሚ ኒስ ጨዋታ የጡንቻ ጉዳት ስሜት እንደተሰማው ተናግሮ ነበር። ተጫዋቹ ዛሬ የቡድን የመጨረሻ ልምምድ ክፍለ ጊዜ ላይ ተሳትፏል እና ምንም አይነት ጉዳት ምልክት አላሳየምም ተብሏል። ደምቤሌ ነገ ምሽት በፓርክ ዴ ፕሪንስ በሚደረገው ጨዋታ ላይ ከቅያሪ ወንበር ተነስቶ ሊሰለፍ ይችላል የሚል ተስፋን ፈጥሯል። እንደ ዘገባዎች ከሆነ የ20 ዓመቱ ተጫዋች ዴዘርዲ ወይም አገገሙን ስለሚቀጥል እንዲሁም ለብዙ ሳምንታት ከሜዳ እንደሚርቅ ስለታወቀ የፒኤስጂ ብቸኛ ቀሪ ተጫዋች ሆኖ ይቆያል። የፓሪስ ሴንጀርሜንና የባየር ሙኒክ ጨዋታ ነገ ምሽት አምስት ሰዓት ላይ በፓርክ ዴፕሬንስ ይደረጋል። የአስረኛ ሳምንት የመጨረሻ ቀን የእንግሊዝ ፕሪምየር ሊግ መርሐ ግብር ዛሬ ምሽት አምስት ሰዓት ይደረጋል። ሰንደርላንድ በሜዳው ኤቨርተንን የሚገጥም ይሆናል። ጥቋቁሮቹ ድመቶች በፕሪምየር ሊጉ የደረጃ ሰንጠረዥ ላይ ያደረጉትን አስገራሚ ጉዞ ለመቀጠል ዛሬ ምሽት በስታዲየም ኦፍ ላይት ኤቨርተንን ይገጥማሉ። የሬጂስ ሌብሪስ ቡድን ባደረጓቸው ዘጠኝ የመክፈቻ ጨዋታዎች አስራ ሰባት ነጥቦችን ሰብስበው በሳምንቱ መጨረሻ ላይ ወደ ሰባተኛ ደረጃ ቢወርዱም አዲስ አዳጊ ቡድን ዛሬ ምሽት ካሸነፈ ወደ ሁለተኛ ደረጃ ሊመለስ ይችላል። የውድድር ዘመኑ አስረኛ ግጥሚያቸውን የሚያደርጉት ሶፊዎቹ ከመጀመሪያዎቹ ዘጠኝ ጨዋታዎች አስራ አንድ ነጥቦችን ሰብስበው አስራ አምስተኛ ደረጃ ላይ ይገኛሉ። የዴቪድ ሞይስ ቡድን አልፎ አልፎ ተስፋ ቢያሳይም ባለፈው ጊዜ በሊድስና በስፐርስ ላይ የደረሰበት ሽንፈት አሁንም ቡድኑ ብዙ የሚቀረው ስራ እንዳለ አሳይቷል። የሁለቱ ቡድኖች ጨዋታ ምሽት አምስት ሰዓት ላይ በስታዲየም ኦፍ ላይት ይደረጋል። ዛሬ ምሽት በሚደረጉ ሌሎች መርሃ ግብሮች በስፔን ላሊጋ ሪያል አቪዶ በሜዳ ኦሳሶናን ምሽት አምስት ሰዓት ላይ ያስተናግዳል። በጣሊያን ሴሪ ምሽት ላይ ሁለት ጨዋታዎች ሲደረጉ ምሽቱ ሁለት ሰዓት ከሰላሳ ሳሱሎ የሜዳው ጄኗን ያስተናግዳል። ምሽት አራት ሰዓት ከአርባ አምስት ላዚዮ በሜዳው እንዲሁ ከካግላሪ ጋር ጨዋታቸውን የሚያደርጉ ይሆናል።